ቶ ከጠንቋይ ቤት ነው የተሰጣቸው፣ አብዛኞቹ ነቢያት። በፕሮቴስታንት ውስጥ ነቢያት የተባሉት ላይ ጠንቋይ ቤት የሚሄዱ አሉ። አልገባኝም። ጠንቋይ ቤት ሂደው ቤት ነገር በጣም እየተደጋገመ ነው። እስፔሻሊ እጃቸው ላይ ከሚያደርጉት ቀለበት ጋር ያያይዞ ያወራንንም ሰው አለ። አዎ፣ እጃቸው ላይ ያለች ዳይመንድ የምትመስል ጥቁር ወይም አረንጓዴ ወይም ቀይ ዳይመንድ የምትመስል ቀለበታቸው ላይ ያላቸው ከጠንቋይ ቤት ነው የተሰጣቸው፣ አብዛኞቹ ነቢያት። አይከብድም ቄስ መናፍስት እያባረሩ እያገለገሉ ብዙ ተከታይ እያላቸው አባረሩ አያውቁም። መናፍስት ያስጨኋሉ፣ ይጮህላቸዋል። ትንሹ መንፈስ ለትልቁ ትልቁ ሰው ትልቁ ልጅ ትንሿን ልጅ ወጥቶ እንደሚያስለቅስ ትልቁ አጋንንት በነሱ በኩል ሆኖ ትንሹን አጋንንት ይቆረኩማል፣ ሰዎችን አሳምኖ ለማምጣት ለቆ ግን አያውቅም። ይጮሃል፣ መጮህ ይጮሃል፣ አይለቅም። ስርነቀለገው ለውጣ አይመጣ አይመጣ በሽተኛ ተፈወሰ ሲሉም ተመልሶ ነው የሚሞተው። ከዚህ በፊት እኮ ተነጋግረናል። ኔ የሚስቴ ወንድም ሁሉ ራሱ እነዚህ ሐሰተኛ ነቢያት ድናል ብሎ መድኃኒት ተቀብሎ ምናምን ገደሉት አላልኩ እንደዛው ብዙ የገደሉት ሰዎች አለ። እንደሱ ነው የሚያደረጉት እንጂ ድኖ ማዕቅም አጋንንትም ለነሱ ጮሆላቸው ለቆላቸው ማዕቅም በመናፍስት እንደሚንቀሳቀሱ ደግሞ ከሚያደረጉት። አሁን ደግሞ ይሄ መናፍስት አሰራሩ ከምን ጋር ተያይዟል? ከዚህ በፊት ስንጮ የነበረው ከኒው ኤጅ ሙቭመንት ጋር ተያይዟል። በሳይክክ ፓወር ነው ብዬ ወደ አምስት መጽሔት እንዲሁም ወንድማችን ዋሪ አታምር አታረቀኝም በስንት ምክር ከሌሊቱ እስከ ዘጠኝ ሰዓት ቁጭ ብዬ ምክሬው፣ ተው ይሄን ነገር ይሄ የመንፈስ ቅዱስ አይደለም ሳይክክ ፓወር ተለማምዶ ነው ያመጣው። ነፍሴ ከውስጤ ወጣ ትሄዳለች ይለኛል። ማን ታምር አታረቀኝ የታወቀ ትልቅ አገልጋይ ነው እኮ መክሬው ነው አሁን ወደ ወንጌሉ መለስኩት። እኔ ሳንዴ እስኩልም ያስተማርኩት እኔ ነኝ፣ ደህንነትም ያስተማርኩት እኔ ነኝ። እሱማ አኩርፏል በወቅቱ ብዙ አይነት ጥቃትም ሊያደርስብን እኔም ባለቤቴም ልጄም ላይም ብዙ ነገር አድርገዋል፣ በወቅቱ ማለት ነው። አሁንም ሊያደረጉ ይችላሉ። ከዚህ በኋላም አረጉም የሚል ነገር የለኝም። ግን ምንድን ነው ያልኩት እኔ በጌታም ስላሳደግኩት ይህን ሰው እሱም መስክሯል፣ ወጥቶ ተናግሯል በወቅቱ ይሄ ይሄ ይሄን ተው ወንጌል ብንሰራበትስ ነው እኮ ያለኝ በአፉ በሳይኪክ ፓወር ወንጌል አይሰራም። ሰው ብናመጣትስ በዚህ አይሰራም። ቄስ ከትልቅ ይቅርታ ጋር ይሄ በጣም ጥልቅ አንድ ህፃን ልጅ ወታ አይታል። ይህንን ከተናገረች በኋላ የተለያዩ ሰዎች ሀሳብ እየሰጡ ነው። እኛም ከሃይማኖት ቤተሰብ ጋር ይሄ ነገር እንዴት ጥልቅ ግንኙነት የቆየ ታሪክን እያለው እየተነገረ ያለበት ሁኔታ ነው በሰፊው መረጃ አጠናክረን ይህንን የሚመለከታቸው አካላትም እንደ ፊት ለፊትም አምጥተን ብናወያይ አይሻልም? ቄስ ምንም ችግር የለውም። እኔ መረጃ ያስፈልገውም እኔ ያለፍኩበት የኖርኩበት ስለሆነ ዝም ብዬ ነው የምተነትንልን ይህንን ያየሁትን ሌሎቹ ስላላዩት ስላልኖሩበት። ያኔ አሁን እንደዚህ ብለን ሃይማኖቱንም ላለማስወቀስ፣ ለፕሮቴስታንቱም ለወንጌላማኞ ለመጠንቀቅ ብለን እየሸፋፈን ነበር የመጣ ነው። አሁን ግን ራሱ እየተገለጠ ስለመጣ የምትሸፍነው አይነት አይደለም። አብዛኛው በሳይኪክ ፓወር ነው፣ በኤነርጂ ነው። ይሄ ምንድን ነው? ፖዘቲቭ ኤነርጂ፣ ነገቲቭ ኤነርጂ እያሉ የሚሉት ቻናሊንግ፣ የሚሉት ቻናሊንግ ነው። አሁን ለምሳሌ ነፍሴ አልጋ ይዤ ነው ማድረው አለ። አርጋ ራሱ ነኝ። በ50 ብር የገዛሁለት 110 ብር ሰጥቼው፣ ከዛ ይደግዛ አልኩት። ይሄ እንደ መጅሊስ ወደ መሬት የሚጠጋ ማለት ነው። ለምንድን ነው አልጋ ይዤ ነው ማድረው? ሊጥለኝ ነው አለ እንደዚህ በቃ እየተሰቃየው እየተቃጠልኩ ምናምን ባለበት ባጣራ ይሻለኛል የደውልለታለሁ አውቀዋለሁ አምጣው እኔ እና እሱ ቁጭ ብለን ይኸው ባለቤቴም አለች እሱ የነገረንን ሁሉ በነገረን ሰሞኑን ይሄን ተወው ብዬ ነው ይመ እንዶቄስ ከትልቅ ይቅርታ ጋር ወደ መጨረሻ ጥያቄ ትንሽ ይሄንን ስለተናገርኩ ይኸውልህ አሁን ሰሞኑ እንደዚህ አይነት ነገር ስናገር ያሰድቡኛለ ድሮ አሰድበውኛል ቁጭ ብሎ አንተ እና እኔ የምናውቀው ሚዲያ ቁጭ ብሎ ነው የሰደበኝ እንደዚህ ስልሳ ሺህ ብር ተሰጥቶት ልጁ ማለት ነው አሁንም እንደዚህ ሰሞኑን አንዱ ገንዘብ ጠይቆኝ ነበረ። ማለት እንደዚህ ለምን ተሰደብከኝ ብዬ ስደውልለት አንተም ከከፈልከኝ መልሻ ሞግዛለሁ። ምን ችግር አለው? ነው ገንዘብ ከፍለው ሁሉ ያሰድቡሃል። ከፍለው በቃ ሚዲያ ላይ ወጣና አጥረግርገው ይሉሃል። እነዚህ ወንጌልም ምንም ኃላፊነትም የሌላቸው ምን የሌላቸው ስምን ያጠፋሉ፣ እንትን ይላሉ። የስም ማጥፋት እንኳን ማንም አይፈራም የነሱ እንደዚህ አይነት አሉ። ይሄ ምንድነው? አሁን ይሄን ስለተናገርኩ ራሱ የሚቀጠሩ ሰዎች አሉ። እዚህ ዘይት እየቀቡ እየሸጡ ይሄ መጽሐፍ ቅዱስ ዘይት ሽጥ ብሎ አያዘ። ውሃ እየቀቡ እየረጩ ኤቲኤም ካርድ እየሸጡ ሐሰተኛ ነቢያት ሞልተው የለ እንደኛ ውስጥ ምንድነው? ይሄ ለገንዘብ ብለው ለጥቅም ብለው ለሰርቫይቫል ብለው እኛ ውስጥ ፈጠሩ። ያ ብቻ አይደለም መናፈስትም ያለባቸው ሰዎች አሉ።